ጌጥዬ ተቋርጧል። አፈወርቅ ጌጥዬ ተመልሶ ከመጣ ሀሳቡን እንዲጨርስ እናደረጋለን። ወደ አንተ በቀጥታ ልሻገር እና ምንድን ነው አንተስ ከዚህ አንጻር የምትለው በተለይ ደግሞ አንዳንድ የሚባሉ ነገሮች አሉ። አፈወርቅ ይቅርታ ጌጤ ተቋርጠ ስለነበረ እያወራ ከነበረ ሀሳብ ተቋርጦ ነበረ። ወደ ሰላሳ ሰከንድ ወይም አርባ ሰከንድ ተቋርጠ ነበር እና አፈወርቅን ሀሳብ ጀምረን ነበር እና ወደኋላ ተመለስህ እና የተነሱ ነገሮች፣ ያልተነሱ ነገሮች ወይም ደግሞ የተቆረጡ ነገሮች እንደነበሩ እያነሳህ ነበረ። ጥሩ። ስለዚህ ይሄ መርሃ ግብር፣ የቴሌቪዥን ጣቢያው የመዝናኛ ጣቢያ ስለሆነ ማህበራዊ ጉዳዮች የሚቀርቡበት የቴሌቪዥን ቻናል ስለሆነ ፖለቲካ ጉዳዩ ስለሆነ ፖለካ የሚያነሳ ቁልሆነ ይሄ ፖለቲካ ይሆነችናል ይሄ ብሔርን ተ ምግር ያጋቻል ይሄ ያስገብደናል፣ በለመኔ በማለት የዘለሉል በጣም ብዙ ነጥቦች አሉ። ቆርጠው የጣሏቸው ብዙ ነጥቦች አሉ። ጥያቄዎችም ጋዜጠኞችም እንኳን ሲጠይቁ ልብ ብላቸው ከሆነ ለምሳሌ ስቱዲዮስ ልጅቷን ከጋበዛት በኋላ ሲጠይቁ አንደኛው ጋዜጠኛ የምንጠይቀው ምንድነው አዘጋጇ የንጽህና መጠበቂያ እንዴት ነው ጫካ በነበራለበት ጊዜ ላለ ልጅቷ ደግሞ የምን ጽህና ነው እያከክን ነው የምንኖረው፣ እንደዚህ ነው በቃ። በጣም የቅንጦት ቴሌቪዥን ጣቢያ ነው። ቴሌቪዥን ጣቢያው መቾት ምንን የሚዘግብ የቴሌቪዥን ጣቢያ ነው? እና በአብዛኛው የቅንጦት ጉዳዮች እንዴት ነው፣ ፀጉርሽ ምን አይነት ቀለም ይመቸዋል፣ ቆዳሽ በደንብ እንዲያምር ምን አይነት ቅባት ትጠቀሚው ምን አይነት እስኪ ሞስቸር ትጠቀሚያለች እንደዚህ አይነት የፋሽን ጥያቄዎች የሚቀርቡበት መርሃ ግብሮች ናቸው። ስለዚህ በዛ አውድ ነው ጋዜጠኞችም እየጠየቁ የነበረው እና ፖለቲካዊ ነገሮችን ከመነሻው ሲጠይቁ ባለማንሳታቸው ልጅቷም በመሀል ካነሳች፣ አይሄ ፖለቲካ ነው ያስገድላል፣ ያሳስራል ከሚል ሳቤ በመዝለላቸው ምክንያት በስፋት ያላወቅናቸው ያልተነገሩ ነገሮች አሉ። ነገር ግን ልጅቷ ከነገረችን ከሰማናቸው ጉዳዮች አንሳር እንኳን ይሄ ዳርዊኒዝም በዳርዊኒዝም ቲዎሪ መሰረት የሰው ልጅ በጫካ ይኖር ነበረ፣ ከዛ እያደነ የዱር ፍሬ እየሸመጠጠ እንደዚህ ይበላ ነበረ እየተባለ ያነገረን በነበረው በዛ በድንጋይ ዘመን እንኳን ሊፈጸም የመችል የማይችል ፈጽሞ ያለማዊ ነው። የጭቃኔነት የተፈጸመበት ነው ማለት ይቻላል። እንግዲህ ከእነዚህ ሰዎች ጋር እኩል ሰዎች ነን ብለን አንድ ምድር እየረገጥን በአንድ ሀገር እኩል ዜጋ ተብለን መኖር በራሱ በጣም በጣም የሚዘገን ነው። እንግዲህ ክርስቶስ የተሰቃየውን ስቃይ መቼም ብዙዎቻችን እናውቃለን። አብይ ጾምም ነው የክርስቶስን ስቃይ የምናስብበት ሰሞንም እየደረሰ ነው እና ክርስቶስ ምን ያህል እንደተሰቃየ አይተናል። ተሰቀለ፣ ተገረፈ፣ ተተፋበት፣ ተቀበረ ይህ ተገደለ። ግን ከእነዚህ ስሉ ስቃዮች በባሰ መልኩ እዚህች ልጅ ተፈጽሟል። የአማራ ህዝብ ላይ ዛሬ የአማራ ልጆች ላይ በየቦታው እየተፈጸመ ነውያ ክርስቶስ እኮ ሄሮድስ ከእናቱ ጋር አሳ ግን እናቱን እስኪ ክርስቲያን ያልሆነው ልጅ እስኪ አይሁድ ልጅ ብሏላ ያስገደዳት። እመቤታችን ቅድስት ድንግል ማርያም ክርስቶስን ይዛ ስትሰደድ አይሁድ እንድትወልድ አልተገደደችም። ክርስቶስ ራሱ ሲሰቀል ሲገረፍ አይሁድ እንዲሆን አልተገደደም። አይሁድ እንዲወድ አልተገደደም። አሁን እኮ በአማራ ማህፀን ካልተወለዱ በቀር ሰው ያልሆኑ የማይመስላቸው እኩዮቻችን ናቸው አሉት። በጣም እኩይ ተግባር የሚፈጽሙ እና አስገድደው ጭምር ያን ሁሉ ግፍ ፈጽመው ምን ብለው የራሳቸውን ልጅ ደግሞ አስታቅፈው የሚሰዱ ጉዶች ሆነዋል። በጭራሽ በአማራ ማህፀን ካልተወለዱ በቀር እነሱ ሰው የሆኑ የማይመስላቸው ጀግና የሆኑ የማይመስላቸው ቁመው መራመድ የሚችሉ የማይመስላቸው ሰዎች ጋር ነው እየኖርን ያለ ነው እና በጣም በርከት ያሉ ግፎች በብዙዎቹ የአማራ ልጆች ላይ እየተፈጸመ እንደሆነ ይሄ ምንም ጥያቄ የለውም። እሙን ነው። ብርቱካን ካልነገረችን ነገሮች መካከል ይሄ ዩኒቨርሲቲውን ከመጥቀስ ካለመጥቀስ ጀምሮ ሌሎች ጓደኞቿ ምን ምን እንደደረሰባቸው የት እንደቀሩ አዲስ አበባ አምጥተው ጣሉ ጭምር ነው የምትለው። እንግዲህ ምን ያህል መንግስታዊ መዋቅር የሚጠቀሙ እንደሆነ ግልጽ ነው። በቀጥታ ድርጅትን የሚፈጽመው አገዛዙ እንደሆነ ጭምር ግልጽ ነው። ከደንቢዶሎ በራሱ ተሽከርካሪ አዲስ አበባ ድረስ አምጥቶ ጎዳና ላይ እስከ መሄድ እስከመሄድ አታቾች በጫፍ ላይ የሚኖሩ ታዳጆች ቢሆኑ አዲስ አበባ መኪና ነው የሚጣው አምጥተው ሰው ጥለው መሄድ የሚሄዱበት እድልም አልነበራቸውም። አገዛዝ እየተታኮስኳቸው ነው፣ እየተፋለምኳቸው ነው የሚላቸው ሰዎች ቢሆኑ እንደዚህ አይነት እድልም አልነበራቸውም። ነገር ግን አገዛዝ በቀጥታ የሚሳተፍበት ጉዳይ ስለሆነ አምጥተው እስከ እስከመጣል ትምህርት ደርሰዋል። በአጠቃላይ ግን ብዙ ያልተነገሩ ጉዳዮች አሉ። የሌሎች ተማሪዎች ጉዳይ የደረሰባት የግጥቅ ፖለቲካ ነው እየተባለ እየተተወው አለ። ሌሎች አነጋገረቻቸው ሰዎች ዳይሬክተሩ ሄዳ ካነጋገረች በኋላ የገጠማት ነገር በሕክምና ላይ የገጠማት ነገር ሌሎችም ጭምር ያልተነገሩ በጣም በጣም ብዙ ናቸው እና እነዛን ጭምር ታሳቢ ማድረግ ያስፈልጋል ብዬ አስባለ። በአጠቃላይ ይች ልጅ በተደጋጋሚ አማራ መታገቱ፣ በዚህ ልክ መሰቃየቱ፣ መገደሉ እንደወረዱ እየተስፋፋ ያለ ጉዳይ ነው በተለያዩ አካባቢ ያለው የቅርብ ጊዜ ጊዜ እንኳን ብንጠቅስ እዚህ አሁን መጋመት ስምንት ወደ ስልሳ ይሉ መንገደኞች ውሃ ሲሆን አካባቢ ታግተዋል። ከአውቶብስ አስወርደው ወስደዋቸዋል። ከፊሎቹን ሚሊዮን ገንዘብ እየጠየቁ ያንገራግራሉ፣ እያግታሉ፣ ከፊሎቹን ይገላሉ፣ ከፊሎቹን አስገድደው ይደፍራሉ፣ ያሰቃያሉ። በርካታ ግፎች ናቸው የሚፈጸሙት። መጋቢት አስራ አራት በተመሳሳይ አሪዶሮ ላይ አንድ መኪና ስመው እንደዚሁ የወሰዷቸው በርካታ ሰዎች አሉ። ከሀምሳ በላይ የሚሆኑ መንገደኞች ሁሉም አማራ። መጋቢት አስራ ሶስት አርባይሆ ጎርቶ ላይ በተመሳሳይ ተወስደዋል። ከዚህማ አለፍ ብለን ባለፉት ሰባት ዓመታት የተደረጉትን ካየን ሰኔ አካባቢ ሁለት ሺህ አስራ ስድስት ወደ መቶ የሚሆኑ ተማሪዎች እዚህ አካባቢ ታግተዋል። በወለጋ የሚታገተው ባሩስ የሚታገተው ሌላው ቁጥቆት ነው እጅግ እጅግ በጣም በርካታ ቁጥር ያለው ነው ሁለት አስራ አምስት ወደ ሶስት መቶ የሚሆኑ መንገደኞች ነሀሴ ሀያ ሰባት እዚህ ለኛ ነው የታገቱት እዚህ ደራ አካባቢ ማልሿ ደራ ላይ ወደ ጉንዶ መስቀል ከተማ ሲሄዱ የታገተዋሉ በዛው ነው የውሀ ሽላፍ ነው የቀሩት ከዛ በኋላ ደግሞ የቀሩትም ደራ አካባቢውን እንዲለቁ እየተደረገ ተፈናቀይ ሆኗል። ዛሬ አዲስ አበባ ሽሮ ሜዳ፣ ብቴል ስድስት ኪሎ ብቴል የደራ እናቶች፣ የደራ አባቶች፣ የደራ ህጻናት መንገድ ላይ ስለምኑታ መንገድ ላይ አምስት አስር ገንዘብ ስለምኑት አለ ምን ሆነ ነው አባባ ስትላቸው፣ ከደራ ተፈናቀየ። የማን አፈናቀሉት? ወነግ ሸኔ፣ ወነግ ሸኔ፣ ወነግ አፈናቀለ። እንደዚህ ያሉ ገበሬዎቹ ሲናገሩ ይሰማል። አሁን ደግሞ ይሄ ባለፉት አምስት ስድስት አመታት የነበረ ነው። አሁን ደግሞ ከዛ ከስድስት ኪሎ እና ከሽሮ ሜዳ መቀመጥ አትችሉም ቀጨኔ መድኃኔ ዓለም እንደውም የእናንተ መንደር አድርጋችሁታል መፍረስ አለበት እየተባሉ ከአካባቢያቸው ሁሉ እየተፈናቀሉ እየተሳደዱ ነው ያሉት። ጎዳና ላይ እንኳን አዲስ አበባ ገብተውም ጎዳና ላይ እንዳይቀመጡ እየተደረገ ነው ያለው እና በዚህ ልክ አማራ መሳደዱ መገደሉ በጣም የቆየ ጉዳይ ነው። ይሄ ምንም የተለየ ሰርፕራይዝ የሚያደርግ ጉዳይ አይደለም። ነገር ግን እውነቱ እያደረ እየወጣ ነው ያለው በግላጭ ራሳቸውን እያጋለጡ ነው ያሉ። ሊሸፋፍኑት ሊሞክሩም አሁን ዶክመንተሪ መስራት፣ ልጅቷን ማገድ፣ ጋዜጠኞችን ማሳደድ ገለመኔ እንደዚህ ለማድረግ ቢሞክሩም እውነቱ በጭራሽ ተሸጥቶ የሚቀር ጉዳይ አይደለም። የሆነ ሆኖ ግን እንደዚህ አይነት የአማራ ሰቆቃ ላለፉት ሰባት አመታት በተለይ በጣም ተጠናክሮ የመጠለ ጉዳይ ነው። ይህንን እያየ የአማራ ህዝብ፣ የአማራ ወጣት፣ የአማራ ፋኖ ምን መስራት አለበት ምን ማድረግ አለበት የሚለው ነው ትልቁ መነጋገር ያለብን ጉዳይ ይመስለኛል። ብር ወደ በኋላ መለሳለሁ። ጌጥዬ፣ መልካም ከልብ አመሰግናለሁ። አፈወርቅም እድሉን ሰጠሃለሁኝ። እንግዲህ ምናልባት የተባሉ ነገሮችን እናንሳና አፈወርቅም የሰማቸው ነገሮች አሉ እነሱን አጠናቅረ ያንተን ማስተያየት እንድሰጥ እፈልጋለሁ። ጌጥዬ ትንሽ የተወሰኑ ነገሮች ለማንሳት ሞክሯል። ልጅቷን አሁን በፖሊስ ቁጥጥር ስር ወይም ደግሞ ፖሊስ ጠርቷት እያነጋገራት እንደሆነ በፖሊስ አጀባ ውስጥ እንዳለች እየተነገረን ያለው በተለይ ደግሞ ያለችው ነገር እንድታስተባብል ወይም ደግሞ ገንዘብ ከፍለውኝ ነው እንደዚህ አድርገውልኝ ነው እንደዚህ አድርገውልኝ ነው የሚል ነገር እንድትል የዶክመንተሪ ስራም ዶክመንተሪ ፊልም የማዘጋጀት ስራም ሊዘጋጅ ነው እየተባለ እንደሆነ እየሰማን ያለው ጋዜጠኞቹን ማስፈራራት፣ ጋዜጠኞቹን ለስርዓት ማድረግ፣ ጋዜጠኞቹን በፖሊስ ቁጥጥር ስር እንዲሆኑ ማድረግ፣ ምናልባት እስር ቤት የሚለው ነገር አሁንም በግልጽ ስላልወጣ ነው። አንዳንዶች እስር ቤት ታስረዋል የሚል ነገርም አለ። እነኚህ ነገሮች ሁሉ ኢቤ ሥርዓቱ ተቋሙ ተጠይቋል የሚል ነው። ምናልባት አንዱ በጣም ትልቅ መወያ የሆነው ከዩቲዩብ ቻናል ላይ እንዲወርድ ተደርጓል። ይሄ ቃለ ምልልስ ነው እንግዲህ፣ ብዙዎቹ ቃለ ምልልሱ ቀድሞ ስለያዙት ዳግም ወደ ማህበረሰቡ እንዲያየው ተደርጓል እና ያ ራሱ የመጣበት ነገር የተባሉ ነገሮች አሉ። ልጅቷ ናት ያስወረደችው የሚል ነገር አለ። መንግስትን ያስወረደው የሚል ነገር አለ። በርካታ ነገሮች እየተነሱ ነው። ይህ ሁሉ ነገር ግን የልጅቷ ስቃይና መከራ እሷ ባትናገረው የአማራ ህዝብ ላይ የአማራ ወጣቶች ላይ የአማራ ተማሪ ላይ አልደረሰም ወይ? እኔ አሁን እሱ ላይ ነው ትኩረት። እንዳለ ደርሷል። እሷ የተናገረችው እሷ ላይ የደረሰው ነገር በአማራ ወጣቶች፣ በአማራ ታዳጊዎች፣ በአማራ እናቶች፣ በአማራ ተማሪዎች ላይ ደርሷል። ይህን መከራ ሁሉም የአማራ ህዝብ ያውቀዋል። አሁን ግን በአደባባይ መነገሩ እንዳልከው ጌጥዬ፣ በመዝናኛ ፕሮግራም በሚሰራ ሚዲያ ላይ መነገሩ ልዩ ያደርገዋል። አፈወርቅ አንተን እንስማ። በጣም አመሰግናለሁ ብሩኬ። የጥዬ እንደምን አለ ብሩክ፣ አንተንም ሰላምታ ይድረስህ። ውስጥን በሚዘገንን አይምሮን በሚሰከትት ለጆሮ በሚከፋፍ ጥራሽ በቋያ እሳት ላይ ተቀምጠን መሳቅ መሳቅ እንዲለንና ያንን እንድንለማመድ ለማመድ የሚያደርግ አይነት ግፍ በእናቶች፣ በእህቶች፣ በባለቤቶች ላይ የመፈጸሙና በኢትዮጵያችን ምድር እንዴት ሆኖ በአማራነት ላይ የመጣ ወንጀል በሴቶች እህቶቻችን ላይ የታጨቀና የታመቀ በደል የመሆኑ ምስል በዚች በእህታችን በብርቱካን ተመስገን አማካ አይነት መታየቱ በራሱ እኛን ከማሸማቀቁም አልፎ ከዚህ አይነት የከፋና የተበላሸ ህይወት ነጻ ለመውጣት በሚያስችለን መንገድ ትግላችንን እንዴት አቀናብረና አቀናሽተን ከዚህ ዘረኛና የሰውን ዘር ጠል ከሆነ የአውሬ አገዛዝ ነጻ መውጣት እንዳለብን እልህ የሚያላብሰን ነው፣ በቁጭት የሚቀሰቅሰን ጉዳይ መሆን አለበት። በእውነቱ መቅረብ በሌለባት በአጋጣሚ ግን በዚህ በመዝናኛ ኤቢኤስ ቲቪ ቀርባ ብዙ ነገሮች